በሀይሚ ቅማም በቦራ እንዲሁም ደግሞ በነሀብትሽ በታላቅ ወንድማቸው በመላኩ ማለት ነው፣ እና እንግዲህ ሀይሚ ቅማም በሀይሚ ቅመም በቦራ እንዲሁም ደግሞ በነሀብትሽ በታላቅ ወንድማቸው በመላኩ ማለት ነው እና እንግዲህ ሀይሚ ቅመም፣ ትናንትና ትንሽ ደንግጣለሽ ማለት ነው። ትንሽ አይባልም፣ እውነት ለመናገር በትግስትና ትትና በተሞላበት ነገር አስተናግደው ነው እንጂ በጣም ከባድ ፈታኝ ፕራንክ ነበር የተደረገችው። ና በጣም የገረመች ነገር ና ያስደመመች ነገር ቢኖር የምትቆጠው ከሆነ ባልደውልለት ይሻላል። ስለሚፈራህ ነው አልጠራዋትም ያለህ እንጂ እኔ ጠርቶኝ ነው የመጣሁት። መምጣት ካልነበረብኝም ችግር የለውም ይቅርታ ይደረግልኝ ብላ ነበር የመለሰችው። እና በጣም በጣም በጣም የትግስት ልክ ያየንበት ነው እውነት ለመናገር ምክንያቱም እንደዛ ማለት አሁን እንደ ሪል ቢታይ ከቤት ለምን መጣሽ? የሚለውን አሁን እንደሆነ ታርጋችሁ ብትወስዱት ፕራንክ መሆኑ ነው እንጂ በጣም ነው እንትን የሚለው ማለት ነው። ደግሞ ካሜራ ስለተደበቀ ምንም ልጠረጥር አልቻለችም። ና መጨረሻ ላይ ሄድ ሲሏትና ካሜራውን ስታይ በቃ የመጨረሻ እንዴት እንደሆነች ማለት ነው። እና ግን እዚህ ጋር ላይ ማለት ነው የሀይሚ ጥንካሬዋ ማለት ሰዎችን እንዴት ነው በምትመልስበት መንገድ ላለማስከፋት፣ ማስከፋት በሌለበት ስነስርዓት በተሞላበት ነገር ነው የመለሰችለ ማለት ና እንግዲህ ሰርጉ ደግሞ እሁድ ነው ተብሏል። የመላኩ ማለት ነው ና እጅግ በጣም ደስ የሚል ሰርግ እንደሚሆን ተስፋ አለኝ ማለት ነው። እንግዲህ ሲቀጥል ደግሞ ከታላቅ ወደ ትንሽ ነው ና ሀብትሽ ይቀጥላል ማለት ነው። ሀብትሽ ና ናኒ ደግሞ በጣም ደስ የሚሉ ጥንዶች ናቸው እውነት ለመናገር ከምንም በላይ ና ስለዚህ እንግዲህ ታላቅ ወንድሙ መላኩ ማለት ነው መልካም ጋብቻ እንዲሆንለት የሁላችን ምኞት ነው። እንግዲህ ከታላቅ ወደ ትንሽ ይቀጥላል ማለት ነው ከዚህ በኋላ የሀይሚና የቡራን ፍቅረኛ ሞች አይደሉም ለሚሉት እነሱን ትተን ማለት ነውና ከዚህ በኋላ የሰርግ ፎቶ ነው ዝን የምንመጣው ማለት ነው ከፍቅረኛ ሞች አልፈን ልክ እንደ አብርሽና እንደ ሩታ እውነት ለመናገር አብርሽና ሩታ ኢቨን ፍቅረኛ ሞች አይደሉም ነበር ሲባሉ የነበሩት ና ይሄው የትዕግስት ጥግ እንግዲህ ታጋብተዋል ማለት ነው። ስለዚህ ከዚህ በኋላ የሀይሚና የቡራን ማለት ነው እና ቀለበታ ስረዋን ማለት ነው አብርሽና ሩታ በዱባይ ማለት ነው እና ቀለበት ያሰሩበት መንገድ ለት ያለ ቢሆንም ግን በቃ አብረው ሁነዋል አንድ ሁነዋል ማለት ነው። ስለዚህ ያ የሚና ቡራን ደግሞ ከዚህ በኋላ ማለት ነው የመሬን ነው ምላችሁ ና እንዴት ነው? የሰርግ ፎቶ ነው ያዝ የምንመጠው ማለት ነው ከሚለቀቁት ቪዲዮዎች ባሻገር ጎን ለጎን ማለት ነው እና ትናንትና በቃ ማለት ሀይሚ ብሩክን ምን ያህል እንደምትወደውና ና ምን ያህል እንደምትሳሳለት ምን ያህል እንደምትጨነቅለት፣ ከእንዴት ነው መላኩ ደግሞ ኮስተር ብሎ ነበር ያስጨነቃት። በጣም ማለት ነው ኮስተር ብሎ እያስጨነቃት፣ እንኳን እሱን እንዳትቆጠው በጣም ይፈራል። ስለሚፈራ ነው የምትቆጠው። ከሆነ ባልደውለት ይሻላል። ደውዬለት እኮ አያነሳም ለእኔ ለራሱ ምናምን ነበር ያለችው። ና ምትገርም ናት ሀይሚ እኮ ስማርት ናት የምንላት። የምሬን ነው የምለው ያደረጋችሁና በምክንያት ነው እንጂ ያለ ምክንያት አይደለም። በቃ ማለት መመለስ ያለባትን ነገር በስነ ስርዓት ነው የምትመልሰው ማንንም በማይነካ መልኩና ወራ ደግሞ ማለት ነው። ሀይሚ ብድሯን ትመልሳለች፣ የምር ብድሯን ትመልሳለች። እና ብድሩን ደግሞ ለመመለስ አንተ ዝግጁ መሆን አለብህ ማለት ነው። እና ብድሩን የምትመልሰው ግን በቤተሰብ ከሆነ ወይኔ፣ ለምሳሌ ከጋሽ የጋ ሆነ አሁን ቡራን ፕራንክ ብታረገው ውሃ ነው ውራ የመጨረሻ ነው ይፈራል። እና ከምንም በላይ ደግሞ በቤተሰብ ፕራንክ መደረግ ትንሽ ይከብዳል፣ እውነት ለመናገር አሁን ትናንትና ታላቅ ወንድሙ የሱ ማለት ነው። እና ሁላቸው እነሱ ራሱ የሚፈሩት ሀይሚጋ መጥቶ እንደዚያ ድርቅ ለምን መጣሽ ሲላት፣ እና ጭራሽ ደግሞ ቁሊትም ሰርተሽ አላሉ ሲላት፣ በቃ የመጨረሻ ነበር እና ብቻ ግን ሀይሚዬ በሚገርም ሁኔታ ነበር ሁሉንም ያስተናገደችው ማለት ነው። ማለት በቃ በትትና ነው፣ በቃ ስማርት በሆነ አነጋገር ነው። ስነስርዓት ያላቸው ቤተሰቦች ናቸው። እሷም ስነስርዓት ስነስርዓት ያላት ልጅ ናት። ጨዋ ወልዶ ጨዋ ያሳደገ ቤተሰብ ነው ያላት እና በስነስርዓት ነበር የመለሰችለት። በጣም አስደንጋጭም ፈታኝም ቢሆን ፈተናውን ግን ምንም በቃ ከዚህ በኋላ ማስጨነቅም መጨነቅም አልፈልግም ብላ ጠላቸው ሲተር ነበረ። ካሜራውን ወጥቶ እንዳይ እንድታያ ያደረጓት እና ያ ፓርት ነበረ የመጨረሻን የደነገጠች ሁነት ለመናገር እና በጣም ማለት ነው ያስደነግጣል። እንግዲህ ያው በዚያው አጋጣሚ ደግሞ ቦራ እንዲተዋወቁ ፈልጎ ነው እና ልክ እንደ ሀብትሽ ማለት ነው ሀብትሽም እንደነገርኳችሁ ሀይሚ በፕራንክ ነበር የተዋወቀችው፣ እና ዛሬም ራሱ እንግዲህ ያው መላኮንም በፕራንክ ነው ያስተዋወቃችው። ስለምትፈሪው ነው ለምን ትፈሪዋለሽ ምናምን እና ደግሞ በጣም አትመችኝም ብሏት ነበረ መላኩ ማለት ነው በጣም ይጠላኛል አላለች አልመቸውም ይጠላኛል አለች። ላላለችም ሀይሚ ማለት ነው አይጠላሽም ብሎ እሱ ይኸው ነግሯት አለም። ብቻ እዚህ ጋ ማለት ነው በቃ ማለት ደስ የሚል ቤተሰብ እንዴት ነው። ኢቭን ጋብቻቸው ምርጥ ቤተሰብ ከምርጥ ቤተሰብ ነው የተገናኙት። ና እውነቴን ነው ብላቸው ማለት ነጋሽዬ፣ ምርጥ ቤተሰቦች ናቸው። የብሩክ ቤተሰቦችም ምርጥ በቃ እንዴት ነው ስነ ስርአት ያላቸው ደስ የሚል ጋብቻ ነው የሚሆነው ይመስለኛል ማለት ግድ ነው ሀይሚና ቦራ እንግዲህ መጋባታቸው ስለማይቀር ከፈጣሪ ጋር ማለት ነው። እና ብቻ እንግዲህ እንጠብቃለን። እንግዲህ የመላኩ ሰርግ ጊዜም ከስራውም እንድትነሽ ተብላለች፣ ከወጡ አዳራሽን ተብላለች። ሀይሚ ስማርት ትሄዳለች። እዛም እንግዲህ ቪዲዮ ቀርጻ ትለቅልናለች ብዬ አስባለሁ። እና እንግዲህ ደስ የሚል ጊዜ ነው የሚኖረው። የሀይሚና የብሩክ እንግዲህ ከዚህ በኋላ ፍቅረኛ ሞች ምናምን ከዚህ ቅመሟና ብሩክ ማለት ነው። ከዚህ በኋላ እኛ የምንጠብቀው ለቁም ነገር ለሰርጋቸው ብቻ ነው እንጂ ፍቅርንም ማኮ ኑረውታል እየኖሩት ነው ማለት ነው።